ሰላም ሰላም፣ ውድና የተከበራችሁ ውድ ጓደኞቼ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ውድ ጓደኞቼ ዛሬ ደግሞ ላሳያችሁ የፈለግኩት ነገር አለ። እኛ አካባቢ ላይ ጤፍ ስናስፈጭ ምን ምን እንደምንቀላቅልና ከምን ከምን ጋር እንደምናስፈጫው ላሳያችሁ ፈለግኩኝ ማለት ነው። ምክንያቱም ይሄንን ላሳያችሁ የፈለግኩት ምክንያት በተለያዩ አካባቢዎች ላይ በተለይ በከተማ ጤፍ ብቻውን ገዝተን ነው የምናስፈጨው ማለት ነው። እና ሌሎች ነገሮች ከተቀላቀለ እንጀራው አያምርም ምናምን ምናምን የሚባል አባባል አለ እና በእኛ አካባቢ ግን የሚጨመሩ ነገሮች አሉ። እንዲሁም ደግሞ በሚጨመሩበት ነገሮች በጭራሽ እንጀራ ሳይበላሽ የአማረ እንጀራ ልስልስ ያለ አይን ያለው ቆንጆ እንጀራ ጋግረን እንበላለን ማለት ነው። የሚገርማችሁ ነገር ማለት ነው ሀያ በኪሎ ልንገራችሁ። ለ30 ኪሎ ጤፍ ቢያንስ አንድ አስር ኪሎ መደብለቂያ ይደበለቃል ማለት ነው። ምክንያቱም ያው በገጠራማ አካባቢ ላይ ቢያንስ እርግጠኛ ነኝ ግማሽ በግማሽ ነው የሚያረጉት፣ ግማሹን መደባለቅ ግማሹን መደብለቅ ያደርጋሉ፣ ግማሹን ጤፍ እያደረጉ ነው የሚያስፈጩት ማለት ነው። እኛ አካባቢ ግን የምናደርገው የተወሰነው ነው የምንጠቀመው ማለት ነው። እንግዲህ አሁን እንደምታዩት በመጀመሪያ ጤፌን ዘርግፍ ያለው ጤፌን ወደ ኬንዳ ካደረግኩኝ በኋላ ይሄ ፊት ለፊት የምታዩት ነገር ክርክሜ ይባላል። ክርክሜ ማሽላ ነው። ምናልባት የምታቁ ልጆች ካላችሁ ኮመንት ላይ ጻፉልኝ ማለት ነው። እንግዲህ እየቀላቀለችልኛለች ያለች እዚህ ጋ ማለት ነው። እና በደንብ እያያችሁት እንደሆነ ተስፋ አደርጋለሁኝ። ይሄ የምታዩት ነጭ ክርክሜ ነው። ታጥቦ ደርቆ የተዘጋጀ ነው ማለት ነው። ከታች ደግሞ ጤፉ አለ። ይሄ አይታመስም። ምንም አይልም ምንም አይልም። እንዲሁ ከነ ነፍሱ ነው የሚገባው ማለት ነው። ምንም ነገር ሳይሆን ብቻ ተለቃቅሞ በደንብ መታጠብ አለበት። ምክንያቱም ማሽላ ሲሆን ጎሶ የሚባል ነገር፣ ጥቁር ነገር አለው ምናምን ምናምን። እሱን እሱን ነገር በደንብ አጥቦ በደንብ አንፍሶ በደንብ ለቅሞ ነው መግባት ያለበት ማለት ነው። እንግዲህ እንደምታዩት ጓደኞቼ፣ ቆንጆ ነጭ ጤፍ ነው የገዛሁትኝ። ከእሱ ላይ ደግሞ መደብለቂያ የተጠቀምኩት ክርክሜ ነው። እያያችሁት አሁን ደግሞ የቆላውት ያለውት የሚያምር ነጭ ስንዴ ነው ማለት ነው። እንደምታዩት ስንዴው እዚህ ጋር ማሽላ። በማሽላ ብቻ ማስፈጨት ይቻላል፣ ግን በማሽላ ብቻ ከተፈጨ እንጀራው የመድረቅ ባህሪ ያመጣል ማለት ነው እና ግዴታ ስንዴ መግባት አለበት ስንዴ በሚኖረው ሰዓት እንጀራው እየለሰለሰ እያማረ ይሄዳልኝ። እንጀራው በጭራሽ በጭራሽ አይደርቅም ማለት ነው እና በጣም ቆንጆ ነው። ያው ከባድ ሊሆን ይችላልኝ። አሁን ያው ሴትነተኛ አካባቢ ትንሽ ከበድ ይላልኝ። በከተማ ስናይ ሁሉ ነገር ወፍጮ ቤት ሄዳችሁ ታዛላችሁ ምናምን፣ ያው ጤፍ ነው የምታዙት። ከዛ በኋላ አንፍሶ ሁሉን ነገር አዘጋጅቶ እዛ የሚሰራ ሰው ያመጣላችኋል ምናምን። እኛ አካባቢ ግን ፈተና ነው ማርያም ምን ብዙ ነገሮች አሉ። ከማበጠር ጀምሮ ከማዘጋጀት ጀምሮ ምናምን በጣም ብዙ ስራ አለው ማለት ነው። አሁን እንግዲህ እንደምታዩት ለዚህ እህል ብዬ ሰው ማስቸገር ወይ ደግሞ ሰውን ለምኜ ስሩልኝ ማለት አልፈለኩም። ብዙ ኪሎ አይደለም ትንሽዬ ኪሎ ነው ማለት ነው። የተወሰነ ኪሎ ስለሆነ እኔ ራሴ መስራት ፈለግኩኝ። እንዲሁም ደግሞ እኔ ማድረግ ስለፈለግኩኝ ነው። እስከ መቼ ሰው ጠይቄ፣ እስከ መቼ ሰው አድርጉልኝ ብዬ ምናምን ነገር ያንን ማድረግ አልፈለግኩም። እግዚአብሔር የተመሰገነ ይሁን። ጉልበት እያለኝ እስኪ ራሴ መሞከር መቻል አለብኝ። እስከ መቼ ሰው ምናምን ብዬ። እንደምታዩት እሳቴን ሜዳ ላይ አቀጣጥዬ እየቆላው ነው ማለት ነው። ኑሮዬን እወደዋለሁ፣ አልዋሻችሁም። በዚህ ደስተኛ ነኝ። ምናልባት ስታዩት አላቅም፣ እንደሚሰማችሁ አንቺ እንደዚህ እየተርመጠመጥሽ ምናምን እንደማትሉኝ ተስፋ አደርጋለሁ። ለራሴ ለሆኑ ነገሮች ብሰራ ምንም ማለት አይደለም፣ ደስ ብሎኝ ፈቅጄ ፈልጌ የማደርገው ነገር ስለሆነ ማለት ነው። ውድ ጓደኞቼ አሁን የምታግዘኝ ሴት አለች፣ ግን እኔ ስላልፈለኩ ራሴ መቁላት አለብኝ ብዬ ነው። እንደምታዩት ስንዴውም በደንብ ቆልቼ አስገብቸዋለሁ ማለት ነው። የሚቆላበት ዋነኛ ምክንያቱ ጓደኞቼ፣ ለምን አብሴት እንዲገባ በአበባ ወይም ደግሞ በሙቀሃ በምንጠቀም ሰት እንዲገባው ነው። ካልሆነ በጣም የመድረቅ ነገር ስላለ ግዴታ ታምሶ ተንተብትቦ ነው የሚገባው ማለት ነው። እንዲሁም በሚገባ ቆልቼዋለሁኝ። ያው አንዳንዷ ትንሽ ጠቆር ብለዋልኝ ግን ችግር የለውም እና ሌላው በጣም ፈተና ነው። ያው ንፋስ አለ፣ ምን አለ ጭሱ፣ ምኑ በቃ በፈተና ነው እየጨረስኩ እየአመስኩ እየቆላው ያለሁት እና ያስጠላል። በጣም ከባድ ነው፣ ግን ቢሆንም መሞከር አሪፍ ነገር ነው። በዛ ያለ ነገር ቢሆን ሌላ ሰው አስመጥቼ ማሰራት እችል ነበር፣ ነገር ግን በጣም ትንሽ ስለሆነ ራሴ ማድረግ የምችለው ነገር ስለሆነ እንደምታዩኝ ጓደኞቼ እየሰራሁኝ ነው ማለት ነው። ለራሴ የሆነ ነገር ምንም አይነት ነገር ብታደርጉ ደስ ይላልኝ። እንኳንስ ለራስ ለሰውም ስናደርግ ኖረናልኝ አይደል እንዴ? እንኳንስ ለራሳችን ማለት ነው ጓደኞቼ፣ እና ደስ ብሎኝ ፈቅጄ ፈልጌ ነው ማደርገው። እስኪውትስ እንዴው እንዴት እንደሚያምር ያው ግን ከእሳት አንዳንዱ አንድ እንትን ብሏል፣ ግን ምንም ችግር የለውም። ምንም ተጽዕኖ ምናምን ነገር የሚያመጣው ነገር የለም። ምክንያቱም አንዳንዱ በደንብ በስሏል፣ አንዳንዱ ስላልበሰለ ምንም ችግር የለውም ማለት ነው ውድ ጓደኞቼ። ስለዚህ አሁን እንግዲህ እያመስኩኝ በተወሰነ መልኩ እየጨረስኩ ነው። ያን ያህል ብዙ የለኝም ማለት ነው። እኔ ውዶች ሁላችሁም እንግዲህ አስተያየታችሁን እፈልጋለሁኝ። ይህንን ቪዲዮ ልሰራላችሁ የቻልኩትኝ ምንድን ነው ያው አሁን እናንተም ቢሆን እስኪ ወደፊት ኢትዮጵያ በምትኖሩ ሰዓት ወይም ደግሞ ኢትዮጵያ እየኖራችሁ ያላችሁ ሴቶች ግዴታ ጤፍ ብቻ መብላት የለባችሁም። በዚህ በተወደደ ጊዜ በተወደደ ኑሮ ጤፍ ብቻ ተፈጭቶ መብላት ይሄ በጣም ከባድ ነው የእውነት ለመናገር እና በከተማ እንደዚህ ነገር አይታወቅም። አሁን እኔ አሳይቻችኋለሁ። የሚወጣው እንጀራ እንጀራ እንዳይመስላችሁ እጅግ በጣም ያማረ ነው። የእውነቴን ነው የምለቱን የሚያምር በቃ ልስልስ ያለ እንጀራ ምናምን ነው የምንበላው ማለት ነው። እና በጣም ነው ደስ የሚል እና ልስልስ ያለ እንጀራ ነው የምንበላው። ምንም አይነት ነገር እስካሁን መጥፎ ነገር አላየንም። እና ሁላችሁም ኢትዮጵያ የምትኖሩ ልጆች እንዲሁም ደግሞ ወደፊት ኢትዮጵያ ለምትኖሩ ልጆች ይህንን ነገር ብትጠቀሙ አሪፍ ነው። አሁን ለምሳሌ አርባ ኪሎ ጤፍ ብትጠቀሙ ቢያንስ አስራ አምስት ኪሎ መደብለቂያ ታደርጉታላችሁ። አሁን በባህር ዳር የተለመደው እሩዝ ነው። እሩዝ በነገራችን ላይ እንጀራ የማድረቅ ባህሪ አለው። በጣም የሚያስጠላው ነገር እንጀራው ሁለት ቀን ሶስት ቀን በሚያድር ሰዓት አቅም አይኖረውም። እንዴት ነው ደረቅ እያለ ኩበት አይነት ነገር የመሆን ባህር ያለው ነጭ ነው እንጀራው። በጣም ለዚህ አልክድም፣ እንጀራው ያምራል፣ በጣም ነጭ ነው፣ ጥሩ ከለሪ ሰጠዋልኝ። ነገር ግን እንጀራው የዕለት ለት ቆንጆ ነው፣ ሁለተኛ ቀኑም አሪፍ ሆኖ እያለ ግን በስንተኛው ቀን ምናምን ግን እንጀራው የመድረቅና እንዴት ነው እንደ ኩበት አይነት ነገር ነው የሚሆነው፣ የሆነ ድርቅ የማለት ባህር ያለው ያያን እና ስትበሩት ደግሞ የማነቅ የሆነ የበቆሉ አይነት ነገር ነው የሚመስለው እና እኛ አካባቢ በቆሎ የሚጨመራልኝ ግን በቆሎ መጨመር ስላልፈለግኩኝ በቆሎ አልጨመርኩም ማለት ነው። ጓደኞቼ እንግዲህ እንደምታዩት ስንዴንም ቆልቼ ጨርሻለሁኝ። ማሽላውንም ጨምሬያለሁኝ። አሁን አብሽንም ጨምሬዋለሁ። እንዳያችሁት አብሹንም ቆንጆ አርጌ ቆልቼ ጨምሬያለሁ። አብሽ በርግጥ አንሶኛል፣ ግን ችግር የለውም። ሲበዛም እንጀራ ስለሚያመር ወይም ስለሚነግርብኝ አልፈለግኩም ማለት ነው። እንግዲህ እኛ አካባቢ ላይ ጤፍ የሚዘጋጀው በዚህ መልኩ ነው። ምክንያቱም አንዳንዴ እንደው ምን አባባል አለ መሰላችሁ ያው ማህበረሰቡ በደንብ ስለተዋሀደው እንደዚህ አይነት ነገር እንደ ጤፍማ ብቻ ከሆነ ጭራሽ ከወፍጮ አይወጣም የማለት አይነት ነገር አለ ግን ወፍጮ ችግር የለውም የተቀበለውን ፈጭቶ ያወጣልኝ ግን እኛ አካባቢ ላይ ጥሩ ነው። እንደዚህ አይነት ነገር መጠቀም በነገራችን ላይ ጥሩ ነው። የእውነት ለመናገር አሁን ለምሳሌ ምንም የሌላቸው ሰው አስር ኪሎ ጤፍ ቢገዙ ማለት ነው ቢያንስ ወደ ሰባት ኪሎ መደብለቂያ። አንዳንድ እኮ እኩል በኩል የሚጨምሩ አሉ፣ እንደገና ደግሞ የሩብ አካባቢ የሚጨምሩ አሉ። ሁሉን ነገር የሚጨምሩ ስላሉ ማለት ነው። እና እንጀራው ጋር ምንም ተጽዕኖ የሌለውም በጣም ቆንጆ ነው፣ እየለሰለሰ የሚሄድ ነው። እኔ የእውነት የምነግራችሁ ነገር እስከ አምስት ቀን እንጀራ ቢቆይ ልስልስ እንዳለ ነው የሚቀመጠው። በጣም ቆንጆ ነው እንጀራው። እና እስከ ዛሬ የምጠቀመው በዚህ መልኩ ነው። እንግዲህ እንዳያችሁት ጨርሸዋለሁ፣ በደንብ ቀላቅ እየዋለሁ ማለት ነው። ያው ክረምት መሆኑ አረለ። በቀደም ሽሮን አስፈጨው፣ በርበሬን፣ እንደገና የምጥን እህሎቼን ምናምን፣ በቃ የሚያስፈልጉኝን ነገር አስፈጨውኝ። አሁን ደግሞ እንደምታዩ ጤፍ ነበር የቀረኝ። ይሄንም ደግሞ አስፈጭጭ የጨረስኩ ማለት ነው። ከዚህ በኋላ ግሪን ሰቀዬ ክረምቷን ወጣለሁ ማለት ነው። ተመስገን። በክረምቷ ሞቅ ሞቅ ሞቅ ያለ ልብስ እየለበስኩኝ ከልጅ ጋር ጥሩ ጊዜ አሳልፋለሁ ማለት ነው ጓደኞች ምክንያቱም ስራ አይኖረኝም። በቃ ዋናው ነገር ክረምት በመጣ ሰዓት ይህን ማዘጋጀት ነው። እስኪ ተመልከቱ እንዴት እንደሚያምር ጤፉ፣ በተለይ በጣም ነው የሚያምረው። ይህን እንግዲህ አብሲት ይወዳል ወይስ በሙቆሃና የሚለውን ነገር ደግሞ ስጠቀሙ አሳውቃችኋለሁ ማለት ነው። በሁለት መንገድ ሞክረውና መጀመሪያ በአብሲት ሞክራለሁ፣ ካልሆነ ደግሞ በሙቆ አድርጌ ሞክራለሁ ማለት ነው ጓደኞቼ። ሁላችሁም አስተያየታችሁን ፈልጋለሁ፣ ኮመንት እጻፉልኝ። አስተያየታችሁን እጠብቃለሁ። ወዳችኋለሁ። ቻው